አሌክስ ሚት ነህ። አንድ እህታችን ደግሞ በጣም ነው የምትወዳቸው። በጣም እስራኤል ከፈለጉ እኔ ልደራቸዋለች። ማርያምን ከልቧን፣ ከፈለጉ እስራኤል፣ ከፈለጉ አክሱም እዚያ ተግባር ማርያምን ለቀለቁ ከፈለጉ እስራኤል ከፈለጉ አክሱም ጽዮን ከፈለጉ የፈለጉት ቦታ ወስጄ፣ እሺ ካሉኝ ሁሉ ወጪ በእኔ ልዳራቸዋለች። መብራን ማርያም በቃ እውነተኛ ሰውናት፣ በተግባር የምትገኝ ሰውናት። እንደዚህ አለችው። ጋይስ ፎሎ አድርጎኝ እስቲ እኔም ሁለት መቶ ሺህ ልግባ ዜድ ሁለት መቶ ገና ነኝ። ፎላርጓት ማርያም አይ ሻውን እንደዛለች። መብርሃን ከፈለጉ እስራኤል ወስጄ፣ ከፈለገ አክሱም ጽዮን ወስጄ፣ ከፈለጉ አዲስ አበባ፣ ከፈለጉ ሽሬ፣ ከፈለጉ መቀሌ እኔ ልዳራቸው ፍቃደኛ ከሆኑ ብላለች። የተግባር ሰውናት በጣም በቃ ደስ የምትል ሰውናት። እንዲታወቅባት አትፈልግም። እንዲታወቅባት አትፈልግም። የእሷን በእጅ አለበት። በጣም ደስ የምትል ስማርት የሆነች ልጅ ናት። በጣም ወደት ነው የምትገቡ ወደት ነው የምትገቡ። ፎሎ አርጉኝ እስ አንድ ሺ ሰዎች ቁጭ ብሏ፣ መቶ ሰባ ሁለት ሰው ነው ፎሎ ያረገኝ። እነ ብርጅስትን እኮ ለፎሎ እንጂ ለፍቅር ው ባዚ ጋር ባዚ ጋር ናት ባዚ ጋር የፍቅር መቀስ። አይ እነሱ ሚዩት አርገው ያጣጥሙ። ለይፋቸውን ገባሽ ፎሎ